አብሮሽ ጥልን ሰላም ነው። እግዚአብሔር ይመስገን። ምን ልርዳው? አ እንዲጸለይልኝ ፈልጌ ነበረ አውሬ ያለ አ እንዲጸለይልኝ ፈልጌ ነበረ። ትንሽ ይጨንቀኛል። የስልክ ታለስ ነው አው አው በስልክ የሚጸልላቸው ቲቪ ላይ ባለው አካውንት አንድ ሺህ ብር ለሰጠ ድጋፍ አድርጎ ተመዝግቦ ነው የሚጸልላቸው አ ሲቪ ላይ ባለው አካውንት አንድ ሺህ ብር ለጀት ዝባብ አድርጎ ተመዝግቦ ነው የሚጸልይላቸው። ባሃ በንግድ ባንኩ አዎ አ አብሲኒያ ነበረኝ። አይቻልም። በአብሲኒያ አብሲኒያ የለንም። አባ አዋሽና ብርሃን የለንም። አዋሽ ማለኝ እንዴ? አዋሽ አለ። ስም ማን ነው? ሲወጣ ሳም ስም ማን ነው? እስከዛ ታዲያ አይጸልይልኝም? እስከማስገባ

እግዚአብሔር እናንተ ለዚህ ብር ይመጣችሁ። መንፈሳችሁ ይመጣ፣ መንፈሳችሁ ይመጣ። እንደዚህ ነው። ብር እናንተ ብር ሌባ ናችሁ፣ ሌባ ናችሁ። ታዲያ ሌባ ባትሆኝ አንቺ በብር ነው እንደምትጸለዩ አጋ